አሰላሙ አሌይኩም ወረማትላ በረከቱ። ውድ የኢትዮጵያ ተከታታዮች እንዲናችው ሰላም ናችሁ ሆይ? ዛሬ ደግሞ የኢዳም አሰራር አብረን እንሰራለን እንሻላ። የምንሰራው ቀይ ሽንኩርት አንድ ራስ ተለቂ አለ። እንደገና ደግሞ ነጭ ሽንኩርት ትንሽ፣ ዝንጅብል ትንሽ፣ ነጭ ሽንኩርት አድርገን መጀመሪያ እናቁላለ ነጭ ሽንኩርቱን ከዛ ደግሞ ነጭ ሽንኩርቱን ጨምረን እናካቁላላን። በኋላ ትንሽ ዘይት ጨምረን ከዛም በኋላ በመቀጠል ካሮት ካሮቱን መጀመሪያ እናስገባለን። ሽንኩርቱ ጋር ብለን እናቁላለን እናቁላለዋለን። እንደዛ አድርጌ ነው የምንሰራው። ከዛ ድንች አለ፣ ይሄ ደግሞ ኮሳ አለ። ይሄ ፍልፍል ባሪ ፍልፍል ባርድ ነው። ይሄ ደግሞ የድንብላል ቅጠል ነው ማለት ነው ከዛም በኋላ ቲማቲም ቲማቲምን ቅመማ ቅመሙን አብረን እንፈጨዋለን። እንደዚህ አድርገን እንትን ያለፍኩት አብረን እንፈጨዋለን። ሁለት ቲማቲም፣ ከሙን፣ ፓፕሪካ አድርገን እንደገና ደግሞ ቁንዶ በርበሬ አድርገን አንድ ላይ እንፈጨዋለን። ከዛ በጫን በኋላ ከዛ አንድ ዶሮ ደግሞ ቆራርጬ ዶሮዋን ከስምንት ላይ ቆራርጥኳት። አንዷን ዶሮ ከቆራረጥኳ በኋላ እንትን ባቸቶ እና በሎሚ እናጥባለን። ከዛ ካጠብነው በኋላ እንግዲህ መጀመሪያ ያው ሽንኩርቱን ካቆላላን በኋላ ይሄ መረቅ ማጅ እንጨምርበታለን። መረቅ ማጅ እንደገና ሰልሳ ቲማቲም ሰልሳ እሱን አንድ እናደረግበታለን። ከዛ እንደዛ አደረግን በኋላ ይኸው ዶሮ በዚህ መልኩ በስሏል ማለት ነው ዶሮ በስሏል ዶሮና ካሮቱ ከበሰለ በኋላ ካሮቱ ከበሰለ በኋላ ከዛም በኋላ ድንቹ ነው የማስገባው ድንቹን ካስገባው በኋላ ድንቹን ትንሽ ይበሰል ሲል ከዛም በኋላ ውሃ የሞቀው አረግበታለሁ የሞቀው ውሃ ካረግ ካደረኩ በኋላ ሲበስል ሲበስል አይተን ኮሶውና ይሄ የፍልፍል ባርዱን መጨረሻ ላይ ነው ማስገባው። እነሱ ሲበስል ብዙም ስለማይወዱ ማለት ነው። እና እንግዲህ የአረቦቹ የኢዳም አሰራር ይሄን ይመስላል። ውዶች እስኪ እንቀጠለውና ትንሽ ይብሳል። ያው ቪዲዮ እንደረጉ ብዬ ሽንኩርት ነው ሳቁላላ ብዙም አላሳያችሁም ማለት ነው። ኢንሻአላ ይሄው፣ ማሻአላ እየደረሰልኝ ነው። አቤት አቤት ያለ ነው። አይ እሺ

ድንችን ጨምረናል። እንዲሁም ደግሞ የታጠበ ቃሪያ እንዲህ ብሎ አብሮ ይበስላል ማለት ነው። ቃሪያውን እንግዲህ እንደ አረቦቻችሁ ይወሰናል። የኔ ከየት የሚተኩስ ነገር ስለማይፈልጉ ቃሪያውን እንዲሁ እንዳለ ዝም ብሎ ነው የሚገባው። ምክንያቱም የሚተኩስ ነገር ስለማይወዱ ማለት ነው፣ አይወዱም

ይሄ ወይ በሩዝ ወይ በቂጣ ነው የሚበላው። የኔዎቹ የሚበሉት በቂጣ ነው ማለት ነው። ይሄን ይመስላል። ማሻአላህ ትንሽ ከበሰለ በኋላ እናጠፋዋለን ማለት ነው። አይ ወንዳችሁ ይሄን ይመስላል። ደርሷል። ይዳላችሁ እንዳርጋችሁ ቂጣውን ተቆራርጣላችሁ። ይሄም በዚህ መልኩ ማለት ነው። በዚህ መልኩ ተቆራርጡና ተቀርቡበት ታቀርባላችኋላችሁ ማለት ነው። ይህን ስላ ሹራይኮ እንሻ ላ ተባረክ ረህማን እንዳርጋችሁ ይደጃዙ